አለይኩም ወራህመቱላ ወበረካቱ እንደምናላችሁ፣ ዛሬ በአዲስ ብሎግ ብቅ ብያለሁ። እንግዲህ እዚህ ሩብ ጉዳይ ለአስራ ሁለት አካባቢ ነው የረፈደ ይመስላል፣ ጠዋት ነው። ከዛ ፈጅርን ሰግርኩ ምናምንና ቶሎ ቶሎ ብዬ እዚህ ጋር አልቀረጽኩላችሁም እንጂ የልጅን መሳቋጠርኩላት እዚህ ጋ። ከዛ በኋላ ያው ፓወሩ እኛ ጋር ብዙ አይደለም፣ ከረፈደ በቃ ቶሎ ነው የሚሄደውና እኛ ቁርስ ገንፎ ነው መብላት ያሰብነው ዛሬ እና ገንፎውን በእሳት እንሰራዋለን ብለን ስቶባችን አጠፋን። ከዛ ትንሽ ረፍድ እስከሚል ለቁርስ ሳሎናችን አጸዳን። ገበያ መህር ስለነበረብኝ ያው ቶሎ ቶሎ ስራችንን ለመጨረስ እየተጋገዝን ነው። አንዴ እኔ ስቀርጽ፣ አንዴ ልጅቱን ስይዝ፣ አንዴ ልጅቱን እህት አጋዥ ስትይዝልኝ ምናምን በቃ እየተጋገዝን ነው እና እንደዛ እንደዛ ያን ሳሎናችንን እያጸደደን ነው እዚህ ጋር ገና አስራ ሁለት ከምናምን ነው። በቃ በጣም ጠዋት ነው። ያው የረፈደ ይመስላል እንጂ እዚህ መብራቱ ስታዩት ጠዋት ነው። በነገራችን ላይ በባለፈው ቪዲዮ ምንጣፍ አላሳየሽንም ምናምን እያላችሁ ነበር። እነዚህን ምንጣፎች ነው ያልኳችሁ ዛሬ እንደምታዋቸው። እነዚህ ሁለት ናቸው። ትንሿ እንደምታዋት ብቻ ያምራሉ። እንደዚህ ጣል ጣል ለማድረግ ለመኝታ ቤት ምናምን እንደዚህ ለሳልሆንም ለሳሎንም ፕላስቲክ ምንጣፉ ላይ ጣል ስታደርጓቸው ያምራሉ። ተቆራጩን ወይም ደግሞ ያኛው ትልቁን ምንጣፍ የምትገዙ ከሆነ ግን እነዚህ አያስፈልጉም። አሁን መጅልስ አረቢ ሲገዛ ያን ያክል እነዚህ አያስፈልጉም፣ የመጅልስ ተመሳሳይ ምንጣፍ መግዛት ግድ ስለሆነ ማለት ነው። እና ዞሮ ለጊዜው ይሆናሉ። በጣም ነው የሚያምሩትም ሀጊጋ ከዚህ ደግሞ አሁን እያሳዩኋችሁ ካለሁት ከትልቁ ከዚህ እቺ ትንሿ ታምራለች እና የሆነ መስጅድ ውስጥ ያለ ቅርጽ ትመስላለች። በጣም እወዳት አለሁኝ እኔ። ከዛ በዚህ መልኩ ጽድት እታረገን ጨረስን እላችኋለሁኝ። ይሄ እንደምታዩት አረንጓዴ ወንትም ባለፈው ቪዲዮ ሰርች እላችኋለሁኝ። እዚህ የተቀደደውን የሆነ ቦታ ላይ እያሳዩኋችሁ ነበረ። ብዙም ጠንካራ አይደለም እና ይሄንን ይመስላል። በነገራችን ላይ እዚህ ሁለት አይነት መጋረጃ ነው፣ ግን ይችኛዋ በጣም ስስ ናት። በቃ ይሄ በረሮ እንዳይገባ ምናምን፣ ያኛው ፍሬንጁ ስለሆነ ያው ብዙ ጊዜ አይከፈትም። ይችኛዋ ግን በረሮ ይሄ ዝንብ ምናምን የተወሰነም ቢሆን ያው ትከላከላለች በሚል ነው እንጂ እዚህ ላይ ባይደረግም ኖርማል ነው ልላችሁ ፈልጌ ነው። ያው ታምራለች፣ የሚያን ያክል ስለማትደብር ብዬ ነው የሰቀልኳት። እና ቤታችን እንደዚህ ጸድት ቤት ሲጸዳ ግን ጧት በጣም ነው ደስ የሚለው እውነት ለመናገር እንደዚህ ቤታችንን አጸዳዳን ምናምን እና ከዛ ደግሞ ያው እንደምታውቁት አረፋ እንግዲህ እንሻላ አላህ እዛ ካደረሰን ጁማ ስለሆነ ያው የበዓል ሰሞን እንግዲህ እኛ ሀበሻ ሴቶች ቢዚ ነው የምንሆነው እና እዚህ ጋር አጽድ አድርተን ጨረስን። እንግዲህ እዚህ እንደምታዩት ልጆች የተኝተዋል። ጠዋት ነው አሁን። እዛ መብራት ስላለ ነው እንጂ ጠዋት ነው። ከዛ በኋላ ግቢያችንን መጠራረግ ጀመርን። ትንሽ ውሃ አርከፈከፍንበትና መጠራረግ ነው። ከዛ ፏፏረግ ነው። በነገራችን ላይ እንደዚህ ስታዩት አሁን የረፈደ ነው የሚመስለው፣ ግን ጠዋት ነው አስራ ሁለት ሰዓት ተኩል ወይም ሀያ ጉዳይ ለአንድ ሰዓት ምናምን ቢሆን ነው አሁን እዚህ ጋር። ከዛ እሳታችንን አያያዝን እና ያው እንግዲህ ቁርስ መስራት እንገባለን። እዚህ ለአረፋ የተገዙ ፍየሎች ነበሩና ቁርስ እያበላኋቸው ነበረ እነሱን ቀደም ብዬ እና ከዛ በኋላ እሳት ወደ ማያያዝ ነው የገባ ነው። እውት ጥላት ነው የሚቀድመኝ እኔ ቶሎ ማለት ነው። እና ጉልቻውን እየሳኩ ነበረ ልጅ ትገባና ና በሜንትን በዚህ በመጫሪያ ትይዝና ስብር ነው የምታደርገው፣ ይታወቃት እና ይህንን ይመስላል ኩሽናዬ። በነገራችን ላይ ባለፈው አሳይቻችኋለሁ፣ አዲስ ነው መመረግ ምናምን ስላለበት ይህን አላስተካከል ነው አሁን። ይሄ ሁሉ ኩረቱ ሁሉ ወጥቶ እንደገና ውሃ ልክ መታሰር ምናምን አለበት በቃ ስራ ስለሚል ያው ለጊዜው ነው የምንጠቀምበት እስከሚስተካከል ከዛ ግንፋችን ሰራን። በዚህ ደረሰና ግንፋችንን በላን። ከዛ በኋላ ልጅ ትምህርት ቤት አልሄድም ምናምን እያለች ትንሽዬ እየተነጫነጨች ነበር። ከዛ በዛኛው ሻንጣ አልይዝም በዚህ ነው ምናምን ብላ ደግሞ ሻንጣ ስቀየረችኝ ምናምን እና ትምህርት ቤት ሄደች። በነገራችን ላይ ሚያዎች አዲስ ትምህርት ቤት ተከፍቶልናል ኬጅ እዚህ። እሷን ሸኝቼ ሁለት ሰዓት ሆነና ገበያ ለመሄድ እንዲታዘጋጅቼ ወጣሁ። ዛሬ ገበያዬ በጣም ልነግራችሁ አልችልም። በቃ ያወሩ ታውቃላችሁ። እኛ ጋ ወረባቦ ትንሽ ነው ገበያ ማለት ሰኞ ነው ዋና ገበያ ግን፣ ዛሬ ሰኞ ነው ይመስለው የበዓል ገበያ ስለነበረ ገዛ አስቼ መጣሁና እዚህ ሙዚዬን እየበላሁ አንዷ ልጄ ከትምህርት ቤት አልመጣችም ነበረ ያሉት እየበሉ ሙዚዬን እየበላሁኝ እየሰታተርኩ ነበረ እዚህ ያመጣሁትን ሽንኩርቴ ምናምን እና ያው እሱን አስተካከልኩኝ። ቲማቲሙን የብቻ አረኩት ሽንኩርቱ ጋር ምናምን ሲጫኑ እንዳይፈነዳ ምናምን እና ይሄ ቡኬ ምናምን እንደዚህ ያመጣል። ቲማቲሙ ትንሽ እንትን ካለ ከዛ እሱን ሰታተርኩኝ። በነገራችን ላይ ይቺ ሽንኩርት ማስቀመጫ በጣም ትጠቅማለች። እንደምታወት እኔ ሽንኩርት ምናምን ከላይ እንትን ማንኪያ ምናምን ትጠቅማለች። እዚህ ጋ የሰላጣችንን አዘገጃጅን ሰላጣ ሰራን። ምሳ ቤት ያፈራው በላለንና እዚጋ የቡና ቁርስ ቂጣ መቼም ያው አናቅም አትሉኝም። ቂጣችንን ጋገርንና ትንሹ አረግናትና ቡናችን ተፈላ። ከዛ በኋላ ያው ቡናችንን እያወራን ወንድሜ ነበረ ቡናችንን ጠጣን አብረን። ከዛ በቃ ያው ጠራራ። ስለሆነ ቁጭ ነው የምትሉት፣ ምንም አይሰራም። በዛ ሰዓት ቁጫን ምናምን ቡናችንን ጠጣጣን። እዚህ ጋር እንደምታዩት ቂጣይን እየበላሁ ነው። ቂጣ ጥቅጥቆሽ ይባላል። ለዚህኛ ጋ ኧረ ብዙ ስም አለው። ያው እንደየ አካባቢ ብዙ ስም አለው ከዛ ከጨረስን በኋላ ያው እቺ ጥፍር ቀለም ናት። ብዙዎቻችሁ ታቋታላችሁ። እኔ ከሳውዲ ነው ያመጣኋት እንጃዝ እንጃ ዚህ ሀገር ትኑር አትኑር አላውቅም እዛ ግን ናህዲ ሰደልያ በተለይ አለችና ያው እችን ዱቄት ናት ከዛ በኋላ የራሷ ስትገዟት ካርቶኑ ውስጥ እችን ታገኛላችሁ ከዛ ይሄ ጆሮ ማጽጃው አለ አይደል በሱ ትበጠብጡትና ትንሽ ነው ትንሽ አሳያችኋለሁ ያው ትንሽ ነው እንትን የምትሉት ትንሽዬ ውሀ ትጨምሩና ያው ብዙዎቻችሁ ታቁት። ያላችሁ አታቁትም ብዬ አይደለም በነገራችን ላይ ግን ለገዝታችሁ ሞክራችሁ ለማታቁም በተለይ ለሙስሊሞች በጣም ተመራጭ ናት። አሪፍ ናት ማለት ሂና ናት። ዞሮ በውሀ ስለምትበጠበጥ ታሰግዳለች። ገብታችኋል? ያው ጥፍር ቀለም እንደማያሰግድ እናውቃለን። እና እች ደግሞ ዱቄት ስለሆነ በውሀ ስለምትበጠበጥ ታሰግዳለች። ትንሽዬ ነው የጨመርኩት እዚህ በጠበጥኩት እና እውት ነጭ ነው ትንሽ ሲቆይ ግን እንዲጠቋር፣ እንደምታዩት ቡኒ ነው የኔ። ከላሩ ስገዛው እኔ የፈለኩት ቡኒ ምስላ ነው። ጥቁር አለ፣ ቡኒ አለ። እኔ ቡኒውን ነው የፈለኩት እና በጣም ያምራል። በተለይ ይሄ ትንሽ ሁለት ቀን፣ ሶስት ቀን ሲቆይ ምናምን በጣም ነው እጃችሁ ላይ እያማረ የሚሄደው። እና ከዛ በኋላ ያው መጀመሪያ ላይ እንዳያችሁት ትንሽ በጠብጠዋለሁኝ ቫዝሊኑ ለምንድን ነው ካላችሁኝ፣ ከተቀባችሁ በኋላ ድርቅ ሲል ነጭ ነጭ ይሆናል። ከዛ አንዷን በዚች ባንዷ በጆሮ ማጽጃዋ ትንሽ ቫዝሊን ትንትሉና እጃችሁን ቅብት ታረጉታላችሁ። ገና ከመታጠባችሁ በፊት ማለት ነው። ጥፍራችሁን ትቀቡታላችሁ ጥፍር ቀለም የተቀባችሁትን። ከዛ በኋላ ትንሽ ስትታጠቡት ይሄ የቆዳችሁ አካባቢ የያዘውን ምናልባት ይዟችሁ ከሆነ ጥፍር ቀለሙ ያላቅቃል። እንትን ጥፍራችሁ ጋር ምናምን አይቆይም፣ ቶሎ ያላቅቅላችኋል። እንደገና ደግሞ በጣም ውዛም የሆነና ቆንጆ ያደረገዋል ቫዝሊን ነው፣ እነዛ ነው። ሞክሩት፣ እንሻላ። ይሄንን ይመስላል የዛሬ ቪዲዮ። በቀጣይ እስከምንገናኙ ሰላም አለይኩም ወረሐመቱላሂ ወበረካቱ።